ሰላም፣ ሰላም እንዴት ናቸው? የቲቴክ ዩቱብ ቻናል ቤተሰቦች ዛሬ ለተማሪዎች ወሳኝ የሆነ መረጃ ይዤላቸው መጥቻለሁ። ማንኛውንም የምርጫ ጥያቄዎች በሰከንድ ውስጥ የሚሰራላችሁ ምርጥ የሆነ ነገር ነው ይዤላቸው የመጣሁት። ይህን ለማድረግ ለየት የሚያደርግ የሆነ ለየት ያለ አፕሊኬሽን አይደለም የሚያስፈልገን፣ ስልካችን ላይ የሚያስፈልገን ጎግል ፕሌይ ስቶር እና ዛሬ በቀላሉ ማንኛውንም የምርጫ ጥያቄ እንዴት መስራት እንደምንችል አሳያቸዋለሁ። ስለሚጠቅማቸው እስከ ፕሮግራማቸው በጣም ድረስ አብራቸውን ይቆዩ። የዛሬው ቪዲዮ እጅግ በጣም ጠቃሚ ስለሆነ ሁላችሁም ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ደግሞ ለዚህ ዩቱብ ቻናል ቤተሰብ አዲስ የሆናችሁ ካላችሁ ማንኛውም ቴክኖሎጂ ነክ የሆኑ መረጃዎች በትኩሱ እንዲደርሳቸው ይህንኑ ዩቱብ ቻናል ሰብስክራይብ ማድረጎትን አይርሱ። አሁን ወደ መረጃው እናልፋለን። ከዚያን ቀጥታ ወደ ጉግል ላይስቶራችን ስቶራችን እንሄዳለን። ከዚያ በኋላ የሰርች በተኑ አንዴ እንጫናት እና ሰርች እናደርጋለን ማለት ነው። አንሰር ኤአይ ብለን ሰርች እናደርጋለን። አንሰር ኤአይ ብለን ሰርች እናደርግለታለን። እንደምትመለከቱት የመጀመሪያ ላይ ያለው ብዙ ሰዎች ሰርች አድርጎታል ማለት ነው። መጀመሪያ ላይ ያለውን እንነከዋለን። ከዚያ በኋላ አንሰር ኤአይ ብሎ ያመጣልናል። እንደዚህ እንደምትመለከቱት ወይን ጠጅ የሚመስሉ እሱን አንድ ጊዜ ክሊክ እናደርገዋለን ማለት ነው። እንነክዋለን። ብዙ ሰው ነው የሚጠቀመው። እንደምትመለከት ብዙ ሰው ዳውሎድ አድርጎታል ወደ 46 ሚሊዮን ምናምን ሰው ተጠቃሚ ነው። በጣም ጽድቅት ያለ አፕ ነው። ማንኛውንም መልስ በደቂቃ ውስጥ በሰከንድ ውስጥ ነው፣ በደቂቃ ውስጥ በሰከንድ ውስጥ ነው የሚመልስላችሁ። ከዚ አንስታል እናደርጓለን ማለት ነው። ኢንስታል ምን ሆነ እንጫንና ኢንስታል እናደርጓለን ከዛ እንደዚህ እየቆጠረ እንትን ይልናል። እኔ የመጀመሪያ አፕሊኬሽን ነበረኝ። ያው እናንተ ለማሳየት ደልቸው ነው እንደ አዲስ ድጋሚ አስካከፋፍቶ ምናምን ለማሳየት እንዲያስችለኝ ማለት ነው። ከዚያ በኋላ እንደዚህ ቆጥሮ ሲጨርስልን ኦፕን ብለን እንገባለን ማለት ነው። ኦፕን ብለን እንገባለን እዚ እንደዚህ አይነት ኢንተርፌስ ያምጣልናል። ከዚያ በጉግል አካውንታችን ነው ሳይን የምናደርገው፣ በጉግል አንድ እንነከዋለን። ከዚያ በኋላ ያው ጉግል አካውንት ይኖራቸዋል ብዬ አስባለሁ በእናንተ ጎግል አካውንት ሳይን ታደርጉታላችሁ ማለት ነው። ከዚያ በኋላ እንደዚህ ትንሽ እንትን ይልና እንደዚህ አይነት ኢንተርፌስ ያመጣላችኋል፣ አለ ከዚ፣ እናንተ ኮንቲኒ ብላችሁ ተቀጥሉታላችሁ ማለት ነው። እዚ እንደዚህ ብለን ኮንቲኒ ስንለው እንደዚህ አይነት የተለያዩ ምን አይነት ጥያቄ ነው መጠየቅ የምትፈልገውን ምን ሆኑ ያመጣላችኋል። እንግሊዝ አለ፣ ጂኦግራፊ አለ፣ ርዝ አለ ኢኮኖሚ አለ ጂኦግራፊ አለ ኬሚስትሪ አለ ፊዚክስ፣ ሂስትሪ፣ ባዮሎጂ፣ ማትማቲክስ። በቃ እንደዚህ ብዙ አይነት የጥያቄ እንትኖች ያመጣላቸዋል። እናንተ ምን አይነት ጥያቄ ነው የምትጠይቁት የሚለው ማለት ነው። ማትስ ነው ወይስ ጂኦግራፊ ነው፣ እንግሊሽ ነው፣ ፊዚክስ ነው፣ ምን አይነት ነገር ነው ምናም የሚለውን ያመጣላችኋል። በቃ ብዙ የእናንተ ጥያቄ ላይ የተመሰረተ ነው ማለት ነው። ስለዚህ ጸጥ ያለ ነው። እናንተ ማትስ ከሆነ ማቲክስ የምን ሆን ትነካላችሁ። የሆነ እንግሊዝኛ ነክ ከሆነ እንግሊዝ ምን ሆን ትነካላችሁ። የሆነ ስለ እርዝ ማጥናት ምናም ከሆነ ወይም ስለ ኢኮኖሚ ወይም ሂስትሪ ምናም ነክ የሆኑ ነገሮችም ከሆነ በቃ እዛ ሂስትሪ የሚለው ላይ፣ ባዮሎጂ የሚለው ላይ ገብታችሁ ለዛሬ ነይ አሳያችሁ ማትስ ላይ ልገባና ዝም ብዬ ማትስ ላይ ገብቼ ላሳያችሁ። ማትስ ላይ ገባና ኮንቲኑ ካልኩት በኋላ እንደዚህ አይነት እድሜ ምናምን ይጠይቃል። እድሜ አስራ ስምንት ልጣላቸው። ከዚያ በኋላ ክፍል ይጠይቃቸዋል። ግሬድ ማለት ግሬድ ዝም ብዬ አስር ልበለው። ከዚያ በኋላ ኮንቲኒ ልበለ። እንደዚህ አይነት ኢንተርፌስ ያመጣላቸዋል። ያው የምትፈልጉትን ሶልቭ ማድረግ የምትፈልጉትን ጥያቄ እንደዚህ አንስታችሁለት፣ ቀርጻችሁለት ሶልቭ እንዲያደርግላቸው ማለት እንደዚህ ነው የሚሰራው እያላችሁ ነው። ከዚያ በኋላ ኮንቲኒ እናለን። ከዚያ እንደዚህ አይነት ነገር ያመጣልናል። እዚህ ጋር ምንም እንትን የሚባል ነገር የለው። ደስ እንደዚህ አይታችሁ ምናምን ምናምን እንደዚህ ካያችሁ ምናም በኋላ ያው ብዙ ነገር ምንትን እዚህ ጋር እናንተን እንትን የሚለው ነገር የለም። ቀጥታ እንደዚህ ማየት ካልፈለጋችሁ ራሱ ወዲያው ቶሎ ብላችሁ ኮንቲኒ ብላችሁ ማለፍ ትችላላችሁ ማለት ነው። ስለዚህ ይህንን ኮንቲኒ ብሎ እናልፋለን። ከዚ እንደዚህ አይነት ያመጣልና ነው ዊሉ ይዝን ጊዜ አፕ የሚሆን እሱን አንደኛ ላይ ያለውን እንጭ ነው እና ከዚያ በኋላ ክላይም ራውንድ የሚሆን እንችለዋለን ከዚያ ኦኬ እንላለን። እዚ ጋ የሚምጠው ኦኬ እንላለን። ከዚያ አለው እንለዋለን። ከዛ እንደዚህ መጠየቅ የምንፈልገው ጥያቄ ያለ አደለ፣ ማስነካ አይደለም ግን ያው እናንተ ለማሳየት ነው። እንደዚህ መጠየቅ የምንፈልገውን ጥያቄ እንደዚህ ጥርት ባለ እንትን እናነሳልትና ከዚያ በኋላ ክሮፕ እናደርግ የምንፈልጋትን ጥያቄ ብቻ ማለት እንዲሰራለን የምንፈልገውን ጥያቄ ብቻ ክሮፕ እናደርግለታለን እንደዚህ አድርገን ክሮፕ ምናምን ካደረግን በኋላ ራይት እንለዋለን ማለት እንደዚህ ክሮፕ አድርገን ከጨረስን በኋላ ራይት እንለዋለን ከዚያ እሱ ያው ለመመለስ ሰርች እያደረገ ነው ፕሮሰስ ማለት ከዚያ በኋላ እንደዚህ አድርጎ ያመጣል አያችሁ መጀመሪያ ላይ እኔ እንኳን ጥያቄው ላይ እንትን ስለው ኤቢሲዲ ምናም አልነበረውም። እሱ ግን ራሱ ኤቢሲዲ ምናም አድርጎ አስገብቶ የአንደኛው ጥያቄ ሰርቶልኛል፣ የሁለተኛውንም ሰርቶልኛል። እንደምትመለከቱት ማለት ከኤ እስከ ጂ ድረስ ነው ያመጣልኝ። ከዚያ በኋላ መልሱን ደግሞ እዚጋ ሰጥቶኛል። እንደምትመለከቱት አለና ኔበር አለ፣ ከዚ ጂ ብሎ ኔትፍሊክስ አለ። ስለዚህ ጥያቄዎች እነዚህ ናቸው ማለት ነው። የዛሬ ጥያቄዎች አንተ የፈለጋቸው መልሶች እነዚህ ናቸው ምናምን ብሎ አምጥቶልኛል። ስለዚህ ውድ የቲ ቴክ ቻናል ቤተሰቦች እንደምትመለከቱት ጽድት ያለ አፕሊኬሽን ነው የትኛውንም ጥያቄ ስክን ውስጥ የሚሰራላችሁ። ስለዚህ ተመልካቾች ይህንን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ይህ ደግሞ ቪዲዮ ይጠቅማል ብላችሁ ለምትሰበስቡት ለጓደኛችሁ ሼር በማድረግ ለብዙ ሰው ተደራሽ እንዲሆን አድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ቀን ይሆንላችሁ።